ከወራት በፊት በሀገሪቱ አንዳንድ አካባቢዎች በተፈጠረው ሁከት በመሳተፋቸው በስድስት የማሰልጠኛ ማዕከላት የተሃድሶ ስልጠና ሲሰጣቸው የነበሩ የህብረተሰብ ክፍሎች የተሃድሶ ስልጠናቸውን አጠናቀው ወደ ህብረተሰቡ እንዲቀላቀሉ ተደርጓል። ም ደሳለኝም ህገ መንግስታዊ ስርዓቱን አክብረው በመንግስትና በህብረተሰቡ የሚያዩቸው የመገምገም መብታቸው መቼም ቢሆን የማይሸራረፍ መሆኑን ገልጸዋል። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ጠቅላይ ሚኒስትሩ መንግስትም የህብረተሰቡን ጥያቄ ለመመለስ በጥልቅ ተሃድሶ ላይ መሆኑን ስልጠናቸውን አጠናቀው ለተለቀቁ አካላት ተናግረዋል። የእናንተን ስህተት እናንተ ተናግራችኋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርበው ማወያየት፣ ድምጻችሁን መስማት እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን። የሚል ግምገማ አካሂደናል። ወደ ማሰልጠኛ ከገቡት ዜጎች 1018 የሚሆኑት በይርጋለም የማሰልጠኛ ማዕከል የቆዩ ናቸው። በማሰልጠኛ የተገኙት የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ለሰልጣኞቹ መልእክት አስተላልፈዋል። ወጣቱ የሰላም ዘብ ነው እንጂ የሁከት የጥፋት መሣራ አይደለም። ስለዚህ የጠፋባቸው ሰዎች ልባቸውን ቆስሏል፣ አዝነዋል። ስለዚህ የነዚህ ልብ ሊጠገን የሚችለው በታድሰው አልፋችሁ በሰለጠናችሁና በወሰዳችሁ ትምህርት መሰረት ህዝቡን ይቅርታ ጠይቃችሁ መካስ ስትችሉ ነው። ታራሚዎቹም ከጥፋታቸው መማራቸውንና ባገኙት ስልጠናም ህብረተሰቡን እንደሚክሱ ገልጸዋል። ወደዎችን በመቀበል ሰምተን ይህ ሁሉ ማድረጋችን በጣም አጠያፊ ነው። ይቅር በለን መንግስቱም ይቅር በለን ሁላችሁም ይቅር በሉልን መጥፎ ድርጊት ነው፣ የሚያስጠላ ነው። እሱን ደግሞ ዛሬ ሆን እዚህ ተምረን አስበን ያንን ማሰብ የለብንም። በተመሳሳይ በኦሮሚያ ክልል አላጌ ማሰልጠኛ በመግባት የታደሱ ስልጠናቸውን ያጠናቀቁትም 1930 ታራሚዎችም ጭምር ከስልጠናው ብዙ ትምህርት ማግኘታቸውን አስታውቀዋል። ያው ትምህርት በዩኒቨርሲቲ ደረጃ የሚሰጥ ብቻ ሳይሆን እዚህ ከመጣው በጣም ትልቅ ነገር ተምር ያለው መንግስት ያመጣልን ያው ስድስት ሙጂ ላምጥቶልናል ከዛም ባለፈ ግን ከህብረተሰቡ ጋር ያለን ከተለያየ ቦታ ስለመጣን ከህብረተሰቡ ጋር ያለን ጥሩ ግንኙነትና ያን ነገር ተምሬያለሁ። ለሰው ያለኝም ፍቅር። ከዛ ባለፈ ምንድን ነው እሱ ከስድስቱ ሙጅል ላይ ለምሳሌ የመጀመሪያው አይደገምም የሚል ነገር ነው። አይደገምም ማለት ነው። ቀጥሎ ያለው ምንድነው? እሱ የኢትዮጵያ አንዳንድ ታሪኮች፣ ኢትዮጵያ በምን አይነት ነገር ውስጥ አልፋ እዚህ እንደደረሰች የሚያሳይ ሙጅል ነው። በሶስተኛ ደረጃ ምንድነው? እሱ የህገ መንግስቱን ነገር ተምረናል በሶስተኛው ደረጃ ላይ። የአራተኛው ምንድነው? የኢትዮጵያ ህዳሴ፣ ወደፊት ኢትዮጵያ በምን አይነት መልኩ ነው መሄድ ያለባት የሚለው ለህዳሴው ደግሞ ወጣቶች የጀርባ አጥንት ስለሆኑ ይሄን ነገር አስተምሮኛል። አራተኛ ላይ ምንድነው? እሱ የወጣቶች ሚና በኢትዮጵያ እድገት ውስጥ የሚል ነገር ነው የተማርኩት እና ትልቅ ነገር ነው የተማርኩት ለማለት ፈልጌ ነው። በማቆያ ማዕከላቱ የነበሩ እነዚህ የህብረተሰብ ክፍሎች ለዘላቂ ሰላም የድርሻቸውን ለመወጣት ቃል ገብተዋል።